አሰላሙ አሌይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የሚዛን ሚዲያ ተከታታዮች፣ ፕሮግራሙ ሚዛን ትንታኔ ላይ ነው የምንገኘው። በሚዛን ትንታኔ የተለያዩ የሀገር ውስጥና የባህር ማዶ ትንተና የሚያስፈልጋቸው ርዕሰ ጉዳዮችን በመያዝ ወቅታዊ የሆኑ ጉዳዮችን በመያዝ በዚሁ ትንተና የምናደርግበት ወደ እናንተ የምናደርስበት ፕሮግራማችን ነው። ያው ከዚህ ቀደም የተለያዩ ፕሮግራሞችን በሚዛን ትንታኔ ላይ ሰርተናል። ባለፈው ሳምንት ላይ በመጅሊስ ጉዳይ ላይ የተሰራ ፕሮግራማችን መሰረት በማድረግ ከተለያዩ ከአድማጭ ተመልካቾች የቀረበልን ያው የአስተያየት ወይንም የፕሮግራም ጥቆማ ነበረ። ያችን ጥቆማ መሰረት በማድረግ የዛሬ ቶፒካችን ርዕሰ ጉዳያችን የምናደርገው የመጅሊሱ የሶስት አመት ፍሬዎች ምን ይመስላሉ የሚሉትን እየገመገምን ያንን አናሊሲስ እየሰራን የምንቆይ ይሆናል ማለት ነው። ያው እስከ ፕሮግራሙ ፍጻሜ እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መርሃባ። ያው እንደሚታወቀው ያው መጅሊስ የሚባለው አካል ይሄ ሀገራዊ ሪፎርም ወይንም ተሀድሶ የሚለው እንቅስቃሴ ሲመጣ ያው ኢህአደግ የሚባለው የመጀመሪያ የነበረው ሀገሪቱን ሲመራ የነበረው ፓርቲ በሪፎርም ወደዚህኛው አካል ሲቀየር ወይንም አሁን ሁለት ከሁለት ሺህ አስር በኋላ የተፈጠረው የለውጥ ወይንም የሪፎርም ያስተናገድ ነው። ሪፎርም ተከትሎ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተባለው አካል ተቋማዊ ሪፎርም ወይንም ተቋማዊ ለውጥ በሚል ያው ተቋሙ አካታች ሁሉንም ያሳተፈ የጋራ ተቋም ይሁን በሚል ያው የተለያዩ እንቅስቃሴዎች ተጀምረው ነበረ። ያው ያንን እንቅስቃሴ በተመለከተ ያው አህለ ሱና ወልጀማ አባቶች ችግር የለውም ይህንን ያው አንደኛ ለሀገር አሻጋሪ እስከሆነ ድረስ እስከጠቀመ ድረስ፣ ሁለተኛ ለሙስሊሙ ማህበረሰብ እስከጠቀመ ድረስ ሌላኛው ጃይንት የሆነ ወይም ጠንካራ የሆነ ተቋም ወይም መጅሊስ መመስረት እስከተቻለ ድረስ የአህልሱና ወልጀማ አባቶች የመሰረቱትን መጅሊስ ችግር የለውም። በዚህ መልኩ ሁሉንም ያቀፈ ሁሉንም የማህበረሰብ ክፍል ሁሉንም ሴክት ሁሉንም አመለካከት ወይም አቲቱድ ያለው መዝሃቡን ምንም ተሳይል ሁሉንም ያቀፈ ተቋም በአስተዳደራዊም በሌሎች በፖለቲካዊ በሃይማኖታዊ እንዲሁም በማህበራዊ ፖለቲካዊ፣ ኢኮኖሚያዊ ጉዳዮች ሰፋ ያለ ንቃት ያለው አሰባሳቢ የሆነ መጅሊስ፣ ጠንካራ የሆነ መጅሊስ ያው ይመሰረታል በሚል ያው እንቅስቃሴዎች ተጀምረው ነበረ። እነዛን ያው የተጀመሩ እንቅስቃሴዎች ያው በአጭር እንዴት እንደተጎላሹ ያው ያየነበት ያው አጭርም አመት ቢሆን ለማየት ችለናል ማለት ነው። እና ከዚህ ሂደት በኋላ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ2011ን ሪፎርም ተከትሎ የነበረውን የመጅሊስ የመዋቅር ሂደት ወይም የመጅሊስ ተቋማዊ ለውጥ ሂደት በማሰናከል ያው 2013 አካባቢ ያው በየትኛው መጅሊስ ታይቶ የማይታወቅ በየትኛው መጅሊስ ታሪክ ታይቶ የማይታወቅ በየትኛው እስላማዊ ኢንስቲትዩሽን ታሪክ ታይቶ የማይታወቅ እኔ ምናልባት መንግስታዊ ኮፕ ነው የምናውቀው። ያው ከዚህ ቀደም የምናውቀው መንግስታዊ ግልበጣዎች ነው የምናውቀው። ነገር ግን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በጣም እንደው ለታሪክ በሚዘገንን ሁኔታ ነገ ከነገ ወዲያ እንደው ለትውልድ መጥፎ አሻራን ጥሎ በሚያልፍ ሁኔታ ወቅቱ የነበረውን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጠቅላላ ያለውን አካል በመፈንቅል በመፈንቅል በመቆጣጠር ያው ኦስት እንዲደረጉ ከዛ እንዲወጡ የተደረገበት ሂደት እናያለን እና ከዛ በኋላ ነው ብዙ ነገራቶች ውስብስብ እየሆኑ የመጡበት። ያው ሶስት አመት ስንል ከዛ በፊት የነበሩ ብዙ አከራካሪ ነገራቶች አሉ። ዛሬ ወደ ነዚ አከራካሪ ሂደቶች የምንመጣበት ሂደት አለ ብያላምንም ፣ ምክንያቱም ግልጽ ስለሆኑ ማለት ነው። በቃ ፖይንቶቹ፣ ሂደቶቹ ግልጽ ስለነበሩ አሁን ወደ ነዛ ሂደቶች እንትን አንልም። ነገር ግን ሶስት አመት ስንል ከዚህ በኋላ ነው መጅሊሱ ከተቆጣጠረ በኃይል መጅሊሱን ከተቆጣጠረ በኋላ አሁን ያለው ክረንት መጅሊስ ማለት ነው። ተቋሙን ከተቆጣጠረ በኋላ በሶስት አመት ሂደት ውስጥ ምንድን ያፈራቸው ፍሬዎች የሚለውን ለማየት ነው የምንገደረው ማለት ነው። ስለዚህ አሁን ይሄ መጅሊስ ከመጣ በኋላ ምናልባት መጀመሪያ ካያችሁ ይሄ መጅሊስ ልክ ወደ ስልጣን ከመምጣቱ በፊት ሁሉንም ማህበረሰብ ለማሞኘት የሚያደርጋቸው እንቅስቃሴዎች ነበሩ፣ ለማሞኘት የሚያደርጋቸው እንቅስቃሴዎች ወይም የሚያስተጋባቸው ነገራቶች ነበሩ። እሱም ኢስላም የሚል ታፔላ ነበረ፣ ወይም ኢስላም የሚል ከቨር ነበረ ሲጠቀም የነበረው እና ያው ኢስላም የሚለው ከቨር ኢስላም የሚለው ከቨር በመካከለኛው የማህበረሰብ ክፍል እንትን ነው ቲዮሪ ነው የተሰራው፣ ወይም እንዲህ ይሄ ኮንስፕሬንሲ ቲዮሪ ነው የተሰራው። የሴራ ትንተና ወይም ጉንጎና ነው ተሰርቶ የተመጣው እና ኢስላም የሚለው ኮንሰፕት አደናጋሪ ነው፣ ሁሉንም ማህበረሰብ ሊያስማማ የሚችል ነው የሚል ኮንሰፕት ነው። ሁሉም ሰው በአብዛኛው ኢስላም የሚለው ገለልተኛ ሆኖ እኔ ምንም ከዚህኛውም ወገን ከዚኛውም ጭቅጭቅ አልፈልግም የሚል ማህበረሰብ ይቀበለው ነበረ። ትንሽ የተወሰነ ደግሞ በዒልምም ስለ ሰለፊዝም ሆነ ስለ ዋሃቢዝም፣ ስለ ሱፊዝም ወይም ተሰውፍ የማያውቅ ሰው ከዛ ይልቅ በአቅሙ ልክ ኢስላም የሚለውን የሚመርጥባቸው አጋጣሚዎች ነበሩ። ሌላው ያው አዘንደ መንግስትም ሊወሰድ የሚችለውን በወቅቱ ከነበረው ፍትጊያ አንጻር ኢስላም የሚለውን ነገር አዋጭ ሆኖ ስለተገኘ ይህንን አድርጎ ነበር። በአብዛኛው ደግሞ ማህበረሰብ ኢስላም የሚለውን ኤክስፔክት ሲያደርግ የነበረው ለምሳሌ መካከለኛ የሆነውን ሰው ኤክስፔክት ሲያደርግ የነበረው ምንድን ነው? ኢስላም የሚለው ሁሉንም አካታለው ነው። ሁሉንም ማህበረሰብ ክፍል እወክላለሁ፣ ሁሉንም ማህበረሰብ ክፍል አካትታለሁ፣ ሁሉንም ማህበረሰብ ክፍል አገለግላለሁ፣ ማንንም ሳልዞልም፣ ማንንም ሳልገፋ፣ ማንንም ሳልጨቁን፣ ማንንም ሳላሳስር፣ ማንንም ሳልል፣ ያው በዚህ መልኩ እመራለው ማለት ነው። እና ይሄ መጅሊስ ያው ሶስት ልክ በዚህ መልኩ ሲመጣ ሰው ኤክስፔክት ሲያደርግ የነበረው እንዲህ አይነት ፍትሐዊ አካታች እኩልነትን የሚያሰፍን ሙስሊሞች መካከል አንድነትን ሊያጠናክር የሚችል አይነት ተቋም ነበር፣ ሰው ኤክስፔክት ሲያደርግ የነበረው ነገር ግን ያለፉት ሶስት አመታቶች የመጅሊሱን የተሸፈነ ገበና የተገለጠበት አመት ነው ማለት ይቻላል። ምክንያቱም በዚህ በእስላም ስም ሲንቀሳቀስ የነበረው አካል ማንነቱ በደንብ ፍንትው አድርጎ የወጣበት አጋጣሚ እንደነበረ በደንብ በደንብ ማየት ይቻላል ወይንም አይተነዋል ብዙ አብዛኛው መጀመሪያ ላይ መጅሊስ ሲነሳ የነበረው ሰውና አሁን ያለው ሰው ብናይ ተመሳሳይ አይደለም። አሁን ላይ በጣም በመጅሊሱ ላይ ከፍተኛ ትችት ሲሰነዝሩ የምናያቸው በመካከል ላይ የነበሩ ኢስላም የሚለውን ገዢ ሀሳብ ነው ብለው የሚያምኑ የነበሩ ሰዎች ናቸው። ነገር ግን በተቃራኒው መጅሊስ ከተገባ በኋላ ወይም መጅሊስ ከገጥ ከተገባ በኋላ መጅሊሱ ያደረጋቸው ድርጊቶች ደግሞ ሲታይ ደግሞ እዛ ላይ አንድን አካል አለህ ጥፋልኝ የማኮስመን፣ የማጥፋት፣ የማኮሰስ ስራዎች፣ የማሸማቀቅ ስራዎች ናቸው የሰራውና ከዚህ አንጻር የሶስት አመቱ ያው መጅሊሱ አድርጎት አጥልቆት ሲሄድ የነበረው ኒቃብ ወይንም ሽፋን በደንብ የተገለጠበት በስትክክል አንድ ወገንን ታርጌት አድርጎ ለመምታት አንድ ወገንን ብቻ እያገለገለ እንደሆነ የተገለጠበት ግልጽ አመታቶች ነበሩ ማለት ይቻላል። ሶስቱ አመታቶች ዘወር ብለን የመጅሊሱ ሶስት ዓመት ስናያቸው፣ ሌላኛው ምናልባት ከዚሁ ከሶስት አመቱ ጋር ተያይዞ ምናልባት ይሄ መጅሊስ ከመጣ ጀምሮ የሰራቸው ጉዳዮችን በደንብ ወደኋላ ዞር ብለን ስናይ ኢስላም ነኝ የሚለው መጅሊስ በስመ ልማት ኮሚቴና በስመ ሪፎርም ስም የተሰሩት ስራዎች ምን ምንድን ናቸው? በተለይም በሀጂ ሱልጣን አማን የሚመራው መጅሊስ እና በተዋረድ ያሉ በየክፍለ ከተማው በየወረዳው እንዲሁም ደግሞ በክልል ባሉ ደግሞ ሌሎች መጅሊሶች ያለፉት ሶስት አመታቶች የልማት ኮሚቴ እና ሪፎርም በሚል የተደረጉት ስራዎች የምናያቸው ናቸው። በመጀመሪያ ደረጃ ምናልባት ሀጂ ሱልጣን አማን በመጡባቸው አጋጣሚዎች የልማት ኮሚቴ በሚል መጀመሪያ አካባቢ የነበረውን ሰላማዊ የመስጅዶች አየር፣ ሰላማዊ የመድረሳዎች አየር፣ ሰላማዊ የሙስሊም ተቋማት አየር የልማት ኮሚቴ በሚል በተለያየ መልኩ ያለ ማንም ይሁንታ የልማት ኮሚቴዎቹ መጀመሪያ ላይ ሲቋቋሙ የነበረው ኮሚቴ እያለ ከኮሚቴ በኮሚቴ ስራ ላይ አይገባም በሚል የልማት ስራዎችን ያከናውናል፣ ያሳልጣል ተብሎ ከጎን ለጎን ያው ይሄንን በማድረግ ብዙ ቦታዎች ላይ ለብጥብጥ ብዙ መስጅዶች ላይ ለሁከት ዳርጎ ፋይናሊ ይሄው የልማት ኮሚቴ የተባለ የተዋቀረ አካል መስጅዶችን የኮሚቴነትን ኮሚቴውን ህጋዊ እኔ ነኝ፣ ህጋዊ እኔ ነኝ አንተ ህገ ወጥ ነው ብሎ ኮሚቴዎችን በማባረር ወይም ኮሚቴዎች ጋር እሰጥ አገባ በመግባት ሁከቶችን ተፈጥረው ፋይናሊ እነዚሁ የልማት ኮሚቴዎች ኮሚቴ ሆነው በሀጂ ሱልጣን ማን የተቋቋሙበት ሁኔታዎችን ማየት እንችላለን። እነዚህ ሁኔታዎች በሙሉ ለምሳሌ ፍሉሃ መስጅድን መውሰድ እንችላለን። ፍሉሃ መስጅድ መጀመሪያ ላይ የነበሩት አካላቶች የልማት ኮሚቴ በሚል ከገቡ በኋላ እንዴት የአካባቢ ማህበረሰብን የመረጠውን ኮሚቴ ከአካባቢ ማህበረሰብ ጋር እንዴት እንደተጣልተው አውራድ እስከ መከልከል ድረስ የዳዋ ጀማአን ለመጀመሪያ ጊዜ በታሪክ የዳዋ ጀማአ የምግብትን እቃዎች ተሸክሞ ተሸክሞ ከአንድ ቦታ ላይ ወደ አንድ ቦታ ላይ ሀረካ በማድረግ ሙስሊሞችን ወደ ሰላት ወደ ዒባዳ የሚጠራ ጃይንት የሆነ እንቅስቃሴ ነው፣ ኢንስቲቱሽን ነው። ይህንን ፍሉሀ መስጂድ ሲሄዱ ምንድን ነው ያደረጉት? አትገቡም ተብሎ ይሄ የልማት ኮሚቴ ከመጣ በኋላ አትገቡም ተብለው ተከልክለው የምናውቀው ነው። መውሊድ አይከበርም ብለው ይሄ ሁሉ የመጣው ማን ነው? ይሄ ኢስላም ነኝ ወይም እኔ ይሄ በቃ እኔ በጣም ይገርመኛል። ምናልባት ራሳቸውን አሁን ይሄ ያለው መጅሊስ የሆነ ሞደርን ራሱን የሆነ ሞደርን ለማስመሰል ግን፣ የሚገርመው ነገር ከእስልምና ውጭ ሞደርን ነገር የለም። ትልቁ ነገር እስልምና ነው። በእስልምና ከእስልምና የወጣን ነገር የፈለገው ነገር ሞደርን አድርግ ያመጣዋለሁ ብትል ውድቀት ብቻ ነው የሚሆነው። ይሄ መጅሊስ ያየነበት አንዱ ትልቁ ነገር ይሄ ነው። በቃ የሆነን ነገር እንት ሲል በቃ ራሱን እንደ ዘመናዊ ልክ በቃ እንደ ባለ ጊዜ በቃ የሆነ ጊዜውን የገባው አይነት ነገር አድርጎ ነው። ግን የመጨረሻ ባክዋርድ ደግሞ ኋላ ቀር የሆነ መጅሊስ ደግሞ ቢኖር ደግሞ ይሄ መጅሊስ ነው። ምክንያቱም በሰላማዊ መንገድ ማህበረሰብ መውሊድ አክብሮ ሲወጣ የነበረ ማህበረሰብ መብትህን አታከብርም መብትህን አታከብርም ብሎ ማለት እንግዲህ አንድ ጠቅላላ ሙስሊምን አስተዳደራለሁ ብሎ ከመጣ መጅሊስ የማይጠበቅ በመሆኑ በመታየቱ ያለፉት ሶስት አመታቶች፣ ይሄን ተደርጓል። ሌላው ምናልባት ሪፎርም በሚል ሪፎርም በሚል በሀጂ ሱልጣን አማን የተጻፉ በርካታ ደብዳቤዎች በርካታ ደብዳቤዎች ኦልሞስት ወደ አርባ ሀምሳ ይሆናሉ አሉ ሰነዶቹን በደንብ እዚሁ ላይ ከፊት ለፊት ልታሳይ ልኝ ይችላለ እያንዳንዱ እንትኖችን አሁን እነዚህ ለማሳያነት ነው ያቀረብ ናቸው፣ እንጂ ኦልሞስት ከአርባ ከሀምሳ በላይ ደብዳቤዎች በሀጂ ሱልጣን አማን ሪፎርም በሚል በርካታ መስጂዶችን ለማበጣበጥ ሰላማዊ የነበሩ መስጂዶችን ጠሩ መስጂዶችን ከዚህ ቀደም ሰላማዊ የነበረ መስጂድ ነው። ሰላማዊ የነበረ መስጂድ ሀጂ ሱልጣን አማን የወጣት ጀምአ ባለበት ሂደት ላይ ራሱ ራሳቸው ከአዲስ አበባ መጅሊስ እውቅና አገኝቶ የተቋቋመን ወጣት ጀምዓን መጅሊስ ወጣት ጀምዓን ለማፍረስ ማህተም አስደርገው ወደ ጠሩ መስጂድ የላኩ እንግዲህ ምንድን ነው? ምን ልበላቸው? የእውከት አባት ነው ሊባሉ የሚችሉት እንጂ አመራር አይደሉም። ሰው መጀመሪያ እነዚህን አካላቶች መደረግ ያለበት ሂደቶች ካሉ ሂደቶች ላይ ሰው ውይይት ያደርጋል፣ ሎቢ ያደርጋል፣ ያለበትን ስጋት ትሬቶች ይቀርፋል። ከዛ በኋላ ነው ወደ አክሽን የሚገባው። ግን የመጅሊስ ማህተም አለኝ፣ የጸጥታ አካላቶችን ማዘዝ እችላለሁ በሚል ብቻ የተደረጉትን የሪፎርም ሂደቶችን በደንብ እንትልማት እንችላለን። ሂዱ፣ በጣም ብዙ ቦታዎች ላይ ፈላህ አንዋር መስጂድ ምናምን። አሁን ከነዚህ ውጭ ወጥተን ሀጂ ሱልጣን አማን አለም ባንክ ላሉ መስጂዶች እንዲጽፈዋሉ ብላችሁ ካላችሁ አለም ባንክ ላሉ መስጂዶች እንደዚህ አልጻፉም። ዓለም ባንክ ፉሪ ምናምን እንደዚህ ኤሪያው ላይ ያሉትን፣ በአዲስ አበባ ዙሪያ ያሉትን መስጊዶች ያው ለምን የእሳቸው ደጋፊ የሆኑ ስለሆኑ እና የእሳቸው ደጋፊ ያሉበት ቦታ ላይ ምንም አይነት የኮሚቴ ለውጥ ር የልማት ኮሚቴ ምናምን የሚባል ነገር የለም። ምክንያቱም ሌላኛው የኔ አይደለም የምንለው የአህለሱና ወልጀማ ወይንም ሱፍዩ ማህበረሰብን ታርጌት ሊ ታርጌት አድርጎ የማጥቃትን ስራ ስለነበረ ተይዞ የነበረው ያለፉት ሶስት አመታቶች ይህንን ነበረ፣ ሀጂ ሱልጣን አማንም ሲሰሩ የነበረው እና ከዚህ አንጻር ያለፉት ሶስት አመታቶች በደንብ በዚህ ሂደት ይሄ መጅሊስ ያደረገው ነገር በየመስጅዱ ማበጣበጥ በየመስጂዱ ሁከት መፍጠር፣ በየመስጂዱ ሙስሊሞች እንዳይግባቡ ማድረግ፣ በየመስጂዱ ሙስሊሞች የጎሪጥ እንዲተያዩ ማድረግ፣ ያለፉት ሶስት ዓመታቶች ይሄን ያደረገው እንደው ከተማችን ላይ ከዚህ ቀደም እኮ የሀሳብ ልዩነቶች እንዳሉ ይታወቃል። የሀሳብ ልዩነቶች እንዳሉ ይታወቃል። ሰሙን ለምሳሌ መውዲድ አክባሪ ከሆነ የሆነ ሰው አካል መውዲድ አክባሪ ካልሆነ ያ ነው የመውዲድ አክባሪነቱ መውዲድ የማያከብረው ወንድም ሪኮግናይዝ ያደርግለታል። ሰሟንም ልክ እንደዚሁ ሌላ የራሱ ደግሞ የሚያደርገው ነገር ካለ እገሌም በቃ አይ የራሱ እንትን ነው ሀሳብ ነው ብሎ ለመነጋገር ከሞከረ እሰየው። ግን አንዱ በቃ ይሄ የኔ እኔ አክሴፕት ማላደርገው ነው፣ ነገር ግን እሱ አክሴፕት ያደርገዋል። ስለዚህ እሱ የራሱ ራይት ነው ወይንም መብት ነው ብሎ ሪኮግናይዝ አድርጎት ያልፍ ነበር። ከዚህ ቀደም እንዲህ አይነት ነገራቶች አልነበሩም። ይሄ መጅሊስ ከመምጣቱ ወይም ይሄ መጅሊስ ስልጣኑን ከመቆጣጠሩ በፊት ሙስሊሞች የነበሩበት እውነት ምን ይመስላል ብለን ስናስብ ሙስሊሞች ቢያንስ ልዩነቱን እንዳለ እንኳን ታውቆ ይሄ የሰላሙን የማደፍረስ ማህበራዊ ጉርብትናው፣ ማህበራዊ ኢንተራክሽኑ፣ ይሄ ኮኤግዚስተንሱ ወይም መቻቻሉ፣ መስተጋብሩ ምን አላለም ነበረ፣ አልተነካም ነበረ። ይሄ መጅሊስ መጥቶ ሙስሊሞችን ለሚቀጥሉት በርካታ ዓመታት ሀቂቃ ለማውራት መፍታት በማይቻል መልኩ ወደ አንድ አይደለም፣ ወደ ከፍተኛ ወደ ብዙ ቦታዎችን ቅሬታዎች፣ ወደ ብዙ አይነት እንትኖችን በብዙ እንግዲህ ህጻናት ላይ ህጻናት ላይ ለዚህ መጅሊስ ጥላቻ እንዲያድር ማድረግ ማለት ምን ማለት ነው? የዚህ መጅሊስ አንድ ውጤት ነው። ሰው ስለዚህ ያለፉት ሶስት አመታቶች ያለፍንባቸው ሂደቶች ያው እናንተም ተመልካቾች በደንብ የምታቁት ነው። በየቦታው ምን እየተደረገ እንደሆነ በየቦታው ሪፎርም በሚል ኢማም እቀይራለሁ፣ በየቦታው ሙዓዚን እቀይራለሁ፣ በየቦታው ኮሚቴ እቀይራለሁ፣ በየቦታው የሆነ ዘበኛ እቀይራለሁ በሚል የሚነሱትን ሁከቶች እንግዲህ ሰው መስጂድ መግባት እስኪሰለቸው። ሰው ሙዕሚን ሲሆን ወደ መስጂድ ለመግባት ይጣደፋል ነው ያለው እንግዲህ አስተምህሮታችን ሚነግረን። ነገር ግን ሰው አሁን መስጂድ ከመግባት ከመጣደፍ አቁሟል። ለምን? መስጂዶች ይሄ መጅሊስ ከመጣ ጀምሮ የሁከት ማምረቻ ቦታዎች ሆኗል። ሁከቱም የሚያመርተው ደብዳቤ ይጽፋሉ። ደብዳቤ ሀጂ ሱልጣና ማን ይጽፋሉ? ለማንም፣ ለአንድ ጎረምሳ ወይንም ለሆነ አካል ወስዶ ይሰጣሉ። ያ አካል ይሄድና የመጅሊሱ ህጋዊ ደብዳቤ ይዣለው እዛ ቦታ ላይ ት ይፈጠራል። ይህንን ሁሉ ያለፍናቸው አመታቶች በዚህ መልኩ የሄድንባቸው ሂደቶች ናቸው። ከዚህ አንጻር ምናልባት ያው መጅሊሱ ላለፉት ሶስት አመታቶች ምንድን ነው ያደረገው ወይንም ምንድን ነው ያፈራው ትሩፋት ብለን እንድንጠይቅ ያደርገናል ማለት ነው። እና ይህንን የምንልበት ምክንያት ምናልባት መጅሊሱ ባሳለፍነው አመታቶች ወደ ስልጣን ምናልባት በመጣበትና ስልጣኑ በተቆጣጠረባቸው አመታት ውስጥ አመታት ውስጥ ያፈራቸው ፍሬዎች ምንድናቸው ብለን እንደው ቅድም ከነገርኳችሁ ወይንም ቅድም ከተነተንኳቸው ጉዳዮች ባሻገር ምንድናቸው ብለን ስናይኮ የበደል ፍሬ ነው ማፍራት የቻለው። ይሄ መጅሊስ የበደል ፍሬ ነው ማፍራት የቻለው። የጭቆና ፍሬ ነው ማፍራት የቻለው። ኦኬ የውሸት ፍሬ ነው ማፍራት የቻለው። የአምባገንነት ፍሬ ነው ማፍራት የቻለው። በአጠቃላይ አስተዳደራዊ አምባገንነት ውስጥ ገብቶ ስርዓቱ ወይንም ይሄ የመጅሊሱ ስርዓት በከፍተኛ ሁኔታ በከፍተኛ ሁኔታ እንደው ፍሬ ሊያፈራ ቀርቶ ማለት ነው። ፍሬ ሊያፈራ ቀርቶ በሀቂቀትን ሊገልጸው የሚችለው ማርች ነው። ማርች ማለት ያው የተበላሸ ማለት ነው። የተበላሸ ፍሬ ነው መጅሊሱ ሶስት ዓመት ሲያመርት የነበረው። የተበላሸ ፍሬ ነው በሙስሊሞች መካከል ሲዘራው የነበረው ፍሬ። የተበላሸ ማርች ፍሬ ነው መጅሊሱ ላለፉት ሶስት ዓመታቶች ብዙ ወደ ቅድም ስንተነትነው እንደነበረው የፈጸማቸው በሙስሊሙ መካከል አንድነት እንዳይኖር፣ በሙስሊሙ መካከል መግባባት እንዳይኖር፣ በሙስሊሙ መካከል ወንድመማችነት እንዳይኖር፣ በሙስሊሙ መካከል መረዳዳት እንዳይኖር፣ በሙስሊሙ መካከል ማህበራዊ ጉርበትና እንዳይኖር ላለፉት ሶስት ዓመታቶች ከፍተኛው መሰናክል በመስራት እንግዲህ የዚህ የጥላቻውን በመዝራት ትልቅ ስራ ሰርቷል። እና እኛ እንደውም የዚህን የመጅሊስ የሶስት ዓመት ፍሬዎችን በዚህ በዛሬ በአንድ ፕሮግራም ብቻ የሚቋጭ አይደለም። ምክንያቱም ይህ መጅሊስ ያለፍባቸው ሶስት ዓመታቶች በጣም በብዙ መልኩ የጨቀየ በብዙ መልኩ በአዋራ የተሸፈነ እንደመሆኑ መጠን በሂደት እንሄድባቸዋለን። ነገር ግን አሁን እንደ ምሳሌ እንደ ማሳያ እንደ ማሳያ ሁለት ቦታዎች ይህ መጅሊስ ከመጣ በኋላ ምንድን ነው የተከሰተው የሚለውን ነገር በደንብ ለማየት እንሞክራለን። ሁለት መስጅዶችን እንደ ማሳያ ጠቅሼ ቀጣይ ሌሎች ፕሮግራሞች ላይ እንመጣለን። መጀመሪያው የአዲስ ከተማ ክፍለ ከተማ ሎሚ ሜዳ የሚገኘው ወረዳ 12 የሚገኘው አሊ መስጅድ ሲሆን፣ ሌላኛው ደግሞ በለሚኩራ ክፍለ ከተማ ወረዳ ዘጠኝ ውስጥ የሚገኘው የአምቢያ ጎሮ መስጅድ ይሆናል ማለት ነው። እነዚህ ሁለት መስጅዶች ቅድም ከላይ እንደጠቀስኩት እንደው ከጀምሩ ምን ይመስል ነበር የሚለውን በደምብ በዝርዝር እዚህ ጋ እንመጣበታለን ማለት ነው። ለምሳሌ አሊ መስጂድን እንወሰድ። አሊ መስጂድ ማህበረሰብ አሊ መስጂድን ሲሰራው በዳዕዋ ጀማ መዋጮ በኢንቲ ቃሊ ተመስረቶ እናቶች ወርቃቸውን፣ የጆሮ ወርቃቸውን፣ የእጅ ሀበላቸውን ሸጠው ከመቀነታቸው ላይ ያላቸውን አዋጥተው እሱም ብቻ አይደለም፣ ከሩቅና ከየትና ከየት እንጨትና ድንጋይ ተሸክመው አምጥተው ሰርተውታል። ይሄ መስጂድ ሰርተውታል። ከዛ በኋላ ማንም አትስገድ የተባለ የለም። ኦፍኮርስ፣ መስጂድ የአላህ ቤት ነው። ከየትም ከሳውት አፍሪካ መጥቶ መስገድ ይችላል፣ ከጋምቤላ መጥቶ መስገድ ይችላል፣ ከኦሮሚያ መጥቶ መስገድ ይችላል። ምንም እንትን የለም። ሰውየው መስገድ ግን ለሁሉም ነገር አህል አለው ባለቤት አለው። የሰራው አካል እዛ ጋ አለ። እዛ ጋ የሰራው አካል እዛ ጋ አለ። አትስገድ አላለም። አምስት አውቃት ሶላት ክፍት ነው በሩ። ይሄ ምንም ኮንትራዲክት ሊያደርግ ሊጋጭ የሚችል እንትንም አይደለም፣ ቶፒክ አይደለም። ርዕሰ ጉዳዩ ከዚህ ዘለል ያለ ነው። ሰሩት የአካባቢ ማህበረሰብ ሩቅ ጁምዓ እንዳይሄድ የጁምዓ ተጀመረ። የአካባቢ ማህበረሰብ ልጆቹ ሩቅ ሄዶ እንዳያስቀራ እዛው ቂራት ተጀመረ። እናቶች ሌላ ቦታ ብለው ሄደው ሩቅ መስጂድ እንዳይማትሩ እዛው አካባቢ አቅራቢያ የእናቶች ደርስ ተጀመረ። ሴቶች ወጣቶች እንደዚሁ መስጅዱ ላለፉት ላለፉት 20ና 15 ዓመታት በሰላማዊ መንገድ በሰላማዊ መንገድ ማህበረሰቡ ማህበረሰቡ በሰላማዊ መንገድ ወጥቶ ተከባብሮ ጎረቤት ለጎረቤት ሰላም ተባብሎ የጎሪጥ ሳይተያይ ወንድሜ እህቴ እናት እየተባባለ ኖሯል። የአካባቢው ማህበረሰብ ሀታ እስቲል አሁን አሁን መጅሊሱ ደብዳቤ አምጥቶ ሰጥቶናል ብለው የሚሉ ወንድሞች እንኳን ላለፉት ከመጅሊሱ በፊት የነበረው ሂደት አሊ መስጂድ ላይ እንደው አንደኛው ጎረቤት ከአንደኛው ጎረቤት የነበራችሁ ሊቃ ምን ይመስል ነበረ ግንኙነት ምን ይመስል ነበር? እንኳን ቢባል እናውቃለን። የነበረው ሶሻል ኢንተራክሽን ይሄ ሁሉ በጣት ሶታል። ከዛ በኋላ ምንድን ነው የመጅሊስ ሪፎርም ነው አሁን ሁሉም የሁሉም ችግር ይሄ መጅሊስ ነው፣ ጋንግሪኑ ይሄ መጅሊስ ነው የሆነው። ሶ ይሄ መጅሊስ የሀጂ ሱልጣን አማን መጅሊስ፣ ደብዳቤውን ምናልባት እዛ ጋር ታሳየልኛለህ። እንደሚታየው የሀጂ ሱልጣን አማን መጅሊስ የአዲስ አበባ መጅሊስ አሊ መስጂድም ላይ ምን ማድረግ አለብኝ በሚል ይወስናል። የኮሚቴ ቀየራ ሪፎርም ማድረግ አለብኝ የሚል እንትን ይወስናል ይወስናል። ብዙ ቦታዎች ላይ ኮሚቴ የተቀየረበት ኢማም የተቀየረበት ቦታ ምንድን ነው የሆነው? ዱዓ ሲያደርግ የነበረ ማህበረሰብ ዱዓው እንዳያደርግ ተከልክሏል። መውሊድ ሲያወጣ የነበረ ማህበረሰብ መውሊዱ እንዳያወጣ ተከልክሏል። ልጆቹን በሚፈልጋቸው ኡስታዞች ሲያስቀራ የነበረው ማህበረሰብ የሚፈልጋቸው ኡስታዞች አባረረውበት። እኛ በምንፈልገው መጅሊሱ በሚፈልገው ካልቀራ በስተቀር የሚል እንዲህ አይነት እሽግ የሆነ የታሸገ አስተሳሰብ ይዘው መጣ ማለት ነው። አሁን አብዛኛው ቦታዎች ሰውን በሰው መተካካቱ ችግር የለውም። ለምሳሌ አስተዳደር ከሆነ አስተዳደር ከሆነ ሚስተር ኤ የሚምጣ ሚስተር ቢ የሚምጣ የመስጂዱን ኢማም ካልነካ፣ የመስጂዱን ሙዓዚን ካልነካ፣ የመስጂዱን አውራድ ካልነካ፣ የመስጂዱን የሚደረጉትን ነገራቶች ካልነካው ኮ ስ ናቲ በቃ መስጅዱ የአስተዳደራዊ ቅርፁን የመስጅዱን የልማት ሂደት ካፋጠነ ምናምን እኮ ይሄ አጨቃጫቂ አልነበረም። አይተነዋል፣ ፉልሃ መስጅድ አይተነዋል፣ ስልጤ መስጅድ ምን እንደሆነ ላፍቶ አካባቢ ያሉትን ወደ ሳሪስ ያሉትን መስጅዶች ጠቅላላ የተወሰዱ መስጅዶችን ተመልከቷቸው፣ ወዴት እንደተቀየሩ፣ ዛሬ ምን ላይ ነው ያሉት? ሶ መጅሊሱ ሪፎርም በሚል ይህንን አሁን ያያችሁትን ደብዳቤ ምን ያደርጋል ኮሚቴ አድርጌ ሾም ያለው ይልና ምን ያደርጋል ይልካል። የአካባቢ ማህበረሰብ ደግሞ ላለፉት በርካታ ዓመታት የራሱ መሪዎች አበጅቶ መስጂዱን በመመካከር በመቀራረብ ሲያስተዳድር ቆይተዋል። የአካባቢ ማህበረሰብ። ስለዚህ የአካባቢ ማህበረሰብ ጋር ያኔ ግጭት ተፈጠረ። የአካባቢ ማህበረሰብ ለምሳሌ ከዚህ አስተዳደር ምንድነው የሚያገኘው? የዚህ አስተዳደር ማንዴቱ ምንድን ነው? ስልጣኑ እስከ ድረስ ነው? ምንድነው የሚያደርገው የሚለው ምንም የተረዳው ወይንም ምንም የተነገረው ነገር የለም ቀጥታ ተሾመልህ ተቀበል ወይንም ይሄን ጫንቃህ ላይ ጨነባሃለው ወደ ሳይሆን ከግድህ ትቀበላለህም የተባለው ሶ ስለዚህ በዚህ ሰዓት ላይ የአካባቢ ማህበረሰብ የገነባው መስጊድ ነው ያደገበት መስጊድ ነው የቀራበት መስጊድ ነው ኦኬ እናት አባቱ የለፉበት መስጊድ ነው ሶ ስለዚህ የአካባቢ ማህበረሰብ አባቶች ሽማግሌ አባቶች እናቶች ምን አደረጉ አንቀበልም ለምን እኛው ራሳችን ኮሚቴ መምረጥም ካለብን ምክንያቱም ለሪፎርሙ እኛ ምን ያንሰናል ለምሳሌ የዚህ መጅሊስ አግላይነት ጨቋኝነት ኢፍትሃዊነት ካልሆነ ሱፍያው ማህበረሰብ ለምሳሌ ሀጂ ኢብራሂም ቶፋ መጀመሪያ አካባቢ እንደመጡ ሱፍያው የሚመጣበት ቦታ ላይ ሱፍያ ወይንም በነበረበት ሂደት በዚሁ መልኩ እየቀጠለ ይሄዳል ብለው ነበር ያሉት ሶ ያ ለማድረግ እዛ አካባቢ ያለው ማህበረሰብ ምን ያንሰዋል ለመምረጥ ኢልም ያንስዋል እንዳንል በኢልም የተትረፈረፈ ከወጣት እስከ ሴቱ የተትረፈረፈ ያለበት ቦታ ነው። በሽማግሌ ሽማግሌ አባቶች እንዳንባል በትላልቅ አባቶች የተሞላ መንደር ነው። ይህንን መጅሊሱ ሪፎርሙ የፈለገው እሱ የራሱ የሚከተለውን አስተሳሰብ እዛ ቦታ ላይ የሚተክልለትና እዛ ያሉትን አካላቶችን የሚያስወጣ ምንድን ነበር የሚፈልገው? ኮሚቴ ነበር የሚፈልገው። ስለዚህ አስተሳሰብን በግድ መጫን ነበረ። ስለዚህ ይሄ መጅሊስ አንድን ወገን አንድን ወገን ልክ እንደራሱ እንደ ባለሥልጣን በመቁጠር ሌላኛውን ወገን ደግሞ የመጨቆን የማስወጣት፣ የማኮሰስ፣ የማሸማቀቅ፣ የማሳሰር፣ የማስደብደብ እነዚህ ሂደቶችን ነው የሰራው እንጂ እኔማ በቃ መጅሊስ ነኝ የሁሉም መጅሊስ ነኝ ብሎ የሚል አካል በምን መልኩ ይሄን ያደርጋል? አያደርግም በጭራሽ ጤነኛ የሆነ አካል ይሄን